በጠቅላይ ሚኒስተሩ ባንዳ የተባሉት ዶክተር ደሳለኝ ጫኔ ምላሽ ሰጠዋል። እንዲሁም የአማራንን ባለማበስ ሁሉም በአንድነት መታገል አለበት ሲሉ የፋኒት ባለም አባት መልእክታቸውንም አስተላልፈዋል። እያንዳንዱ ዜናዎች ዝርዝር መረጃዎች ይዘንላችሁ ቀርበናል። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሊሆኑ። በጠቅላይ ሚኒስትር አብይ አህመድ ባንዳ የተባሉት ዶክተር ደሳለኝ ጫኔ በህዝብ ተወካዮች ምክር ቤት ለቀረበባቸው ጥያቄ ምላሽ ሰጠዋል። ዶክተር ደሳለኝ ጫኔ እንዳሉትም የተቃውሞ ትችት ኃላፊነትን መወጣት እንጂ ባንዳነት አይሆንም። ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወት የሚመለከቱ መሰረታዊ ጉዳዮች ላይ ያተኮሩ ናቸው። እኔ እንደ ህዝብ ተወካይ ተቃዋሚና ፖለቲከኛ የመንግስትን ስራ መተቸትና ለህዝብ ጥቅም መጠቆም ስራዬ ነው፣ ግዴታዬም ጭምር ነው ያሉት ዶክተር ደሳለኝ የምመራባቸው ብቸኛ መርሆች የአማራ ህዝብ ህልውናና የኢትዮጵያ ዘላቂ ብሔራዊ ጥቅሞች ናቸው። በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊት እና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት ሶስት ክሶች ግልጽ ምላሽን እሰጣለሁ ብለዋል። ክስ አንድ የአስመራ መንግስት ወኪል አገልጋይ ባንዳነህ ለተባልኩትም ጥያቄ ይህ ክስ መሰረተ ቢስ ተራስን ማጥፋት ነው። የፖለቲካ ትችትን በባንዳነት በክህደት ስም ለመምታት የሚደረግ አሳፋሪ ሙከራ ነው። የቤተሰቤ ታሪክ የጀግንነት ታሪክ፣ በላብና በጥረት ሰርቶ የማደር እንጂ በመሸጦነትና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኝ ዳኘው በዘውዳዊ ስርአ ቱ ወንድሜ መቶ አለቃ እያሌው ጫኔ የሐረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን፣ እንዲሁም ሌላው ወንድሜ ተስፋ ሚካኤል ጫኔ የሁርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዲግ ዘመን፤ ሶስቱም ኢትዮጵያውያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮች ናቸው። ቅድመ አያቶቼም በሁለቱም በኩል ከነ ቀኛዝማች ደስታ ብሩና ብላታ ጥሩ ነኪዳኑ እንደ አብዛኛው የጎጃም የአማራ ገበሬ አርበኞችም ነበሩ። ቤተሰቤ ለሀገር የሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከኔም ሆነ ከቤተሰብ ታሪክና እሴት ጋር ባዳ ነው። ስለዚህም ባንዳነ ያላችሁኝ ተቺዎች ባንዳነት ይኖሩባችሁ ከሆነ በዙሪያችሁ ፈልጉ። ከእኛ ቤት ባንዳ የለም ነው መልሴ ሲሉ ምላሻቸውን ሰጥተዋል። ለክቡር ጠቅላይ ሚኒስትሩ ያቀረብኩት ጥያቄ ዓላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የሀገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውል አሳስቤያለሁ። ክስ ሁለት ኢትዮጵያ የባህር በር ማግኘቷን ትቃወማለህ ለተባልኩት በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረት የምቀበለው ነኝ ብዬ በግልጽ አመልክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ ስምንተኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል። ተቃውሞዬ ያለው የባህር በርን በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፊ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄው በሰላማዊ ህጋዊና ሰጦ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ መግባት፣ በዚህ ጉዳይ ሌላ የዜጎች ደምና ህይወት መክፈል የለባትም ነው። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም። ራስን ለመከላከል የሚካሄድ የግዴታ ጦርነት ካልሆነ፣ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነትን በየትኛውም ምክንያት አልደግፍም። ጠቅላይ ሚኒስተሩን በኢትዮጵያና በኤርትራ መካከል ስላረበበው የጦርነት ስጋት ላቀረብኩት ጥያቄ በምላሻቸው የባህር በር ለማግኘት የግድ ጦርነት ውስጥ መግባት የለብንም የሚለውን ነገር አስረግጠው ተናግረዋል ክስ ሶስት ሁልጊዜ ትችት ብቻ እንጂ አማራጭ ሀሳብ የለህም ለተባሉትም ይህ ሀሳብ አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የገዢ ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው አንድ ተቃዋሚ ፓርቲ የህዝብን ችግሮችና እሮሮዎች እንዲሁም የመንግስትን ክፍተት ማሳየት ዋና ስራው ቢሆንም በጥያቄዎችና በንግግሬ ግን ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችን አቅርቢያለሁ። ያቀረብኳቸው አማራጮችም የመጀመሪያው የጸጥታ ጉዳይን በተመለከተ አማራጭ ለአማራና ኦሮሚያ ክልል ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ እንዲፈለግ ጠይቂያለሁ። ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበት ሁኔታ አርቆ በአስተዋይነት በድርድር እንዲፈታ ግልጽ ጥሪም አቅርቢያለሁ። ሁለተኛው የኢትዮጵያ የኢኮኖሚ ጉዳይን በተመለከተ የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ፣ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ ዕዳውን ለመክፈል ሚዛናዊ የፊስካል ፖሊሲ እንዲከተልም ግፊት አድርጊያለሁ። ሶስተኛ፣ የውጭ ግንኙነት ጉዳይን የሚመለከተው አማራጭ የመንግስት ከፍተኛ የፖለቲካ አቅም ውስጥ የፖለቲካ ግጭቶችን ለመፍታት ከዜጎች ጋር ዘላቂ ሰላምን ለመፍጠር እንዲውል በግልጽ ጠቁም ያለው። እንደ ማጠቃለያም በገዢ ፓርቲ ላይና በማንኛውም ጊዜ የማቀርበው ትችቴ ለሀገርና ለህዝብ ጥቅም ቆሜ የሚጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዢ ፓርቲ ኃላፊነት የፖለቲካ ትችትን ባለአዋቂዎች እና የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው። የኔ የፖለቲካ ስራ ትኩረት ደግሞ በተረዳውት ልክ የህዝብን ህልውናና የኢትዮጵያን ዘላቂ ጥቅም ማስከበር ነው ሲሉ ከጠቅላይ ሚኒስተሩ ለቀረበላቸው ክስ ምላሻቸውን ሰጠዋል። የአማራንም ባለማበስ ሁሉም አማራ በአንድነት መታገል አለበት ሲሉ የፋኒት ባለም አባት መልእክታቸውን አስተላልፈዋል። እንደሚታወሰው ጥቅምት ሁለት ቀን 2018 ዓ.ም ለአማራነት ለሰውነት ለህልውናዋ እና ለሃይማኖቷ ስትል ህይወቷን በአሰቃቂ ሁኔታ ያጣችው ፋኒት ባለም አባት የሆኑት የአማራንም ባለማበስ መሬት ላይ እየታገለ ያለ አካል በሙሉ በአንድነት አማራዊ ቤት ለመስራት በአንድነት መታገል አለበት፣ በቶሎም ወሰን አለበት ሲሉ ተስተውለዋል። ልጄ ሞተሽ ብዬ ትግሌን አላቆምም። ዛሬ በእኔ ልጅ የደረሰው ነገ በእያንዳንዱ ቤት ማንኳኳቱ አይቀርም። ስለዚህ ሁሉም አማራ ኃይሉን አጠናክሮ ለህዝቡ ሊቆም ይገባዋል ሲሉ መልዕክታቸውንም አስተላልፈዋል። ለዕለቱ ያዝንላችሁ መረጃዎች ይህን ይመስሉ ነበረ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወቅታዊና አዳዲስ መረጃዎችን ያገኙ።